ነው እ ሁለት ሰላም ለዓለም ሁለትን በሉጋይ ሰላም ለዓለም ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። የሞቱትን ፈጣሪ ነፍሳቸውን ይማራል ይማርልን። ትዳር የምትፈልጉት ት ወንድሞች ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምንፈልግ ፈጣሪ የጤነኛ ልጆችን ይስጠሉ። እንደግንም ፈጣሪ ልጆቻችንን ያሳድግልን ለቁም ነገር ያብቃልን ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። እርጉዞቹ ፈጣሪ በሰላም ይገላግላችሁ። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ደስተኛ ጤነኛ ሆነን ረጅም እድሜ እንኑር። ሁላችንም ማንም አይክፋው፣ ማንም አይዘን፣ ሁሉም ሰው ይደሰት። አሜን አሜን። ብቻ ነው ምርቃት። ልጆች ልጆች አሜን ነው የሚል። ልጆች የት አሉ በናትሽ? እነ ሳይመን ክፍላቸው ናቸው። ፈተና ጨረሱ። አንድ ሳምንት ረፍት ነው። ምን እንዳለ ተቂያች ከትምህርት እንደመጣ ሆሊዴይ። የምን ሆሊዴይ ስለው ሚን ብለው ነው የላኩት ከትምህርት ቤት እንጂ በቃ ፍሬነት ብለው ነው የላኩት። አሸንኮን አስራ ሰባቱ ፕሮማክስ መጨረሰ ትናንትና ሞላ እና ትናንትናውኑ ቪዲዮ ሰሩ። ትናንትናውኑ ላይ ብለው ሞላ ነው፣ ሀምሳ ሺህ አሁንማ ወደ ሀምሳ ሁለት ሺህ እንትን ማለት ነው። የገረመኝ ብልጠቱ፣ ጌም እንድፈቅድለት ትምህርት ቤት ሂድ፣ ጌም ትን እንጂ አድርገህ ፈተና ህንጨርስ። አዎ፣ አትጠይቂማ፣ ተዘግቷል። ሄደሽ አትጠይቂ የላኩኝ ይህ በቃ ጨርሰሃል፣ ፈተና ጌም ክን እንጆ አድርግ ጌም ክን ስለማይፈቀድለት ነው። በሳምንት አንዴ ነው ፕሌስቴሽን የሚፈቀድለት፣ ፕሌስቴሽን መጫወት ይችላል። ሳምንቱ ሙሉ አይቼ አላውቅም። ይህን ጥሪያት በእናትሽ አቡ

ን ስትል ነበረ። እንትን በልጅነቷ ነበረ አራም ሰምሰም አራም ሰምሰም እምዘፍነው እና እስካሁን ያረሳቸው አልመሰለኝም ነበር እን እኔ በኛ ጊዜ አልነበረም። አሁን ስትለው ልጅነቷ ትዝ አለኝ። እንግዲህ አሁን ስድስት አመቷ ነው እ ምዘፈ በሁለት አመቷ በሶስት እኔማ ፌስቡክ ላይ ይሄንን ተጭናችሁ የሆነ አፕሊኬሽን አውርዱ የሚል በአንቺ ፌክ አካውንት እንትን ላይ። አረ ታስታውቃለች፣ በደንብ ነው የምታስታውቀው።

አሁን ትልቅ ሆና ማለት ነው ሆኑ እኔ ትልቅ ሆነው ከልጅነታቸው ጀምሮ የቀረጽኳቸው ብዙ ፎቶ ቪዲዮዎች አላቸው፣ ሲሰጣቸው ትልቅ ሆነው የራሳቸው ሶሻል ሚዲያ፣ ፌስቡክ፣ ኢንስትግራም፣ ሌላም ነገር ከመታይ ዛኔ ሲፖስቱ ምናምን ታድለው እኔ ያኔም ትሬንድ ይመጣል ምናምን እኮ ይፖስታሉ። ቢፎር አፍተር ትሬንዶች ይመጣል በእኛ ጊዜ። አሁን እኔ የልጅነት ፎቶ የለኝም አየሽ። አንቺ አሁን የቅርብ ጊዜ ልጅ ስለሆንሽ የልጅነት ፎቶ ምናምን ምናምን ይኖርሻል። አሁን ለልጅነት ፎቶ እንዴ! ኧረ ቤተሰቦችሽን ጠይቂያቸው። ፎቶ ቤት ምናምን ነዋ፣ ለፕሮግራም በልደቴ የሆነ ነገር ፎቶ ቤት እየወሰዱ እንጂ ቤት ውስጥ ከካሜራ ያለው ስልክ የነበረው ሰው እንደሱማ ማንም የለውም ነው። አሁን አንቺ በሁለት ሺህ ነው በሚሊዮንም አይደል የተወለድሽው?

ሁለቱ ኪያ ስራ አስገብቷቸዋል ሁለቱን አናይፍ ትናንትና አስገብታቸው ወረቀታቸው ምናምን ጨርሳ ላከችልኝ እኔ በአስራ ዘጠኝ ሰማንያ ሁለት ነው የተወለድኩት እኔ እኮ በጣም እኮ ሄዷል እኮ እድሜ በአስራ ዘጠኝ ሰማንያ ሁለት አሽሟጣጭ ስለሆነች አስራ ዘጠኝ ሰማንያ አምስት ብላ ሳቀች የኔ ይመስሏት የኪዲ ነው የኔ አስራ ዘጠኝ ሰማንያ ሁለት ነው እኔ ሰላሳ አምስት አመቴ ነው አሁን ወደ ሰላሳ ስድስት እየሄድኩ ነው እኔ እድሜን እኮ አልደብቅም። ነው ኖሬ ያለው አግብቻለሁ፣ ወልጃለሁ፣ የዘጠኝ ዓመት ልጅ አድርሻለሁ። ምን ፈልጌ እድሜን ደብቃለሁ? ከዚህ በኋላ ማን እንዲጠብሰኝ ብ ማለት ዳር ባልፈልጌ አልመጣሁም። ሶሻል ሚዲያ ላይ ይህ ላይ ባልፈልገው ሶሻል ሚዲያ ላይ ለመጡት እነሱ እድሜያቸውን ይደብቁ። እነሱ ሁሌም ሀያ ሁለት ነን፣ ሀያ ነን ይበሉ። ለምን ባል እንዲያገኙ። እኔ ባል አለኝ ብቻ ብኛ ሶሻል ሚዲያ ላይ እየመጠሩት ዜና ልመጣው በዛው ስራ ሆነ ይመስገን።

ለምን የበታችነት ስሜት ያለበት ሰው እኮ ነው ስለ እድሜ የሚጨነቀው? ውዶቼ አረ እያቸው ፈረንጆች በዚህ ዘመን ስለ እድሜ ትከራከረላችሁ። ሰው ወይዘዌ እድሜ መደበቅ ማለት ፈጣሪን ከዚህ በላይ ከዚህ ይህን ያህል አመት እዚህ ምድር ላይ ልኖር አይገባም ነበር፣ አንተ ግን ተሳስተህ ከምፈልገው በላይ አኖርከኝ ማለት ነው። ገባችሁ? እኔ አሁን ሰላሳ አምስት ሆኜ ሰዎችን ሀያ ስምንት ነኝ ምናምን ብል ሰባት ዓመት ቀንሼ ፈጣሪ ተሳስተካል። በሀያ ስምንት ዓመት ልትወስደኝ ይገባ ነበር። ለምን ሰባት ዓመት ኤክስትራ እዚህ ምድር ላይ እንድኖር አርከኝ ማለት እኮ ነው። በቅዬ ነው ወንድም፣ እኔ ሰባ ሰባት ዓመት በቃ እንደዛ ማለት ቴንክ ዩ ሶ ማች። በቅዬ፣ ፈጣሪ ስጥልኝ እድሜ ስጥልኝ ጤና ይስጥልኝ። ስታታፓርትራንሲ ኢንተርናሽናል ይሁን ወይ ምን ነው ልጆቹ ጥርሳቸውን ሲነቅሉ ሲነቅሉ ፈሪ ጥርስ ፈሪ ጥርሱ ወስዳ ገንዘብ ይሰጣሉ። ቱት ፌሪ ማለትሽ ነው። ይሄ ኑኑ ጥርሷ ሲነቀር ትራሱ ውስጥ አስቀምጠውና በተኛችበት እኛ ጥርሱን አንስተን ሳንቲም እናስቀምጠታታል። ከዛ ለሊት አንቺ በተኛሽበት ቱት ፌሪ መታ ጥርስሽን ወስዳ ሳንቲም ሰታሽ ሄድች እንላታለን። ኧረ አሚን ሰላም ሰላም። ምጣና ይግናኝ ገጠር ተወልዶ እድሜውን ማያውቃለ፣ በቃ ተገላገለ። እሳ እንኳን ማላወቀ እድሜን ባላቅ ሰዎች እድሜስ አላውቀውም። ይቅርታ አርጎ እናቴ አታውቀውም፣ እድሜን እናቴ አልተማረችም። ገጠር ነው የወለደች፣ እድሜን አታውቀውም። ሰዋት አቡ ኬዲ አይኗ እንደዚህ ነበረች። አይደለችም እንትን ብላ ነው አይን አስተክላ ነው አይን ያስጠላኝ ብላ አዲስ አይን አስተከለች። ሁላችሁ ሰው እንደዚህ ጠግቧል፣ ግን ጨከኝ ሆናል። ሰው እንደዚህ ጨከኝ ያደረገ እንደ ሀቡ ስራ ነው። ቡና ብቻ እኔ ሁሌም እኮ ብቼ ነው የምጠጣው። ከስንት አንዴ ኮኑ ባሌ በጊዜ ከገባ ቡና አብረን የምንጠጣው እንጂ ብቼ ነው የምጠጣው። እሱ ስራ ቦታ ይጠጣል። እሱ ሲጀምር ከጀበና ቡና ይልቅ በጣም የሚወደው የማሽን ቡና ነው። ጠዋት ጠዋት የማሽን ቡና ቶ ነው ሚወጣ። ለማሽን ጥርራጉ ስፕሪት ወጣ ያረጋል። እንትን በይ ተኪላ በይ። የማሽን ቡና ሀይለኛ ነው። ጠንጋራ መሰለች ሳሚ ራይ ጠንጋራ ደ የሚመሰለች ይቅር ይበለኝ። አይኑ ሁኔታ መመሰው ትመስላለች። አደንቀስ አይኑ ላይ ሞራ የወጣባቸው እድሜያቸው ሲገፋ አይናቸው ላይ ሞራ የወጣባቸው ሞራ ሞራ የወጣባቸው ሰዎች አይታችሁ ተቀማቸው እንደዛ ነው ነ ሄድ እድሜያቸው ገፍቶ ነጭ ሞራ የሚገፈፍላቸው እንደሱ። ሸውራራ አይደለም አይደለም፣ ሸውራራም ጠንጋራም ሞራ ሞራ ከላይ ነጭ ሞራ ከእድሜ ብዛት ሚፈቀል እሱን ነው የምትመስለው። ሄደሽ ነው በቃ። ወይ የለም። ስለዚህ ማሬ አበባ የለኝም በእናትሽ አስገብኝ የምትይው፣ አንደኛ ጌ ምድጫው ሰው ማስገባታችሁ፣ ሁለተኛ እዚህ ቤት በአበባ አይደለም ምትገቢ። እዚህ ቤት ምክንያትሽን ተናግረሽ ነው። ዋን ኦፊክያ እዚህ ቤት ምትገቢ ምክንያትሽን ጽፈሽ ነው እንጂ አበባ ስላለሽና ስለሌለሽ አይደለም። ምክንያት ከሌለሽ አንድ ሺህ አበባ በትልጅ አትገቢም። እዚህ ቤት ትጽፍ ያለሽ ኮመንት ላይ ችግር ላይ ነኝ፣ የገንዘብ አይደለም። ችግር ላይ ከሆንሽ የገንዘብ ካልሆነ አስተማሪ ታሪክ አለኝ አስተማሪ ታሪክ አለሽ። የፍቅር ታሪክ አለኝ የፍቅር ታሪክ አለሽ። ከዛ ውጭ እዚህ ቤት በምን ምክንያት እናንተ ቡናዋ አለቀ እንዴ ሙሉዬ? ያው ሚመጣሽ መርቅ ያለው ባትኖሪም ተመርቀሻል። ሌንስ ሀበሻ ላይ አያምርም፣ ሌንስ ሀበሻ ላይ አያምርም ተባለች። ኪቲን ግን ሌላ ዜጋ ነው ያስመሰላት እና ደግሞ እንትን ያለ የምር እስቲ ነጭ ፍሊተር አድርጊ። ነጭ? ከዚህ በላይ ምን ነጭ አለ? አይ፣ ይህማ ነጭ አይደለም። ከጎልድ ኮስት ላድርገው። አዎ፣ እስቲ ሞክሪ። ጎልድ ኮስት ብጫ ነው ነገሩ የኔ ማለት ነው። ጎልድ ኮስት እኮ እንጂ የበለጠ ጸየምሽ ጎልድ ኮስት ስታረጊ ግን በጣም የሚያምር ከለር ሰጠሽ። ጎልድ ጎስት ይቀራረባላ ከከለር ጋ። አዎ በጣም ነው የሚያምረው ጎልድ ጎስት። ይሄ እኔ ነው ግን እኔ ለሌላ አንቺ እኔ ወደዚህ ጋር ምን እንደምትለኝ ሰማችሁ።

በብልዬ ማሪ ፊልተር ማንሳት ግን እንደ ጦር ነው የምትፈሪው። ፈጣሪ ወይ ድረስ አላነሳምን እልህም አለብኝ አላነሳምን ነው ማነሰው እንዴ ያዘጋጀልን ቲክቶክ እዬ እንድትጠቀምበት ነው። እየተጠቀምኩበት። ይህ ምን እንደ ነው ደግሞ ያለብሽ ፊልተራቸው ስትበልቃቸው እንደሚት እንትን አላቸው። ፊልተራቸውን ቢያነሱ እንትን እንትን ነው የሚመስሉት እንባል የለ እሱ ሁሉ ደው ቢያድሩ ማን ይሰማቸዋል? ደስ የሚለው ነገር እማይሰማ ሰው ነው ያለው።

ግን ሁሌ አንበሳሽን ይሰጥሻለሁ ይሰጥሻለሁ እስከ ዛሬ ሳይሰጠኝ እኔም ተስፋ ልቆርጥ። በጠየቁ ቁጥር እናቱ ትሙት ይሰጥሻለሁ ይላል። በእናቱ ስንት ማለጋይስ ኦንላይን እንት በእናት ናፈቀኝ። ጭቅጭቁ ጭቅጭ እራሱ ተገናኝተን አናቅም እኮ። ከዛ በኋላ ከተጣላም በኋላ ይቅርታ ሆነ ይቅርታ ብሎ ፍችኝ ፍችኝ ብሎ ከዛም ፈታሁት። መጥቶ አይላቪየን በሚል ጊፍቶች የሁለት ሻርክ ሰጠ። ከዛ በቃ ተጫውተን አናውቅም ተገናኝተንም ሳምሪ ግን ተጠቀመች በሱ በሱ ሰው ታወቀች ሳምሪ ፍትህ ለኔ ደንደን አንድ ሺህ ሰብስክራይብ አስደርግኝ ዩቱብ ብሎ እኔ የሰው ፊት ገርፎኝ ቴሌግራም ላይ ለምኝ ዩቱብ ላይ ቲክቶክ ላይ ለምኝ አንድ ሺህ ሰብስክራይብ አስገብቸው በቃሉ መሰረት ግን አንበሳውን አንሰጠኝ እናቶች ትምህርት ብሎ ማለት ብዙ ጊዜ ለምሏል ግን አንሰጠኝም እስካሁን እኔ እስከ ዛሬ ለስንት ሰው ድምፆኛ ነው። ለእኔ ድምፅ ሆናቸው አንበሳዬን አሰጡም። አራት ሰው አንዳንድ አባ ፍትህ አንዳንድ አባ ምን ያህል ቃል ከሚጠፋ የወለዱት ይጥፋ በሉት ሰው

የእውነት ድምፁ ነው ሀቡ፣ አይደለም፣ ፍሊተር ነው ፍሊተር ነው። ስንት ስኒ ቡና ጠጣው? ስ ሁለትን የጠጣሁት ሶስት ነገር እስካሁን ምን አውቄ። ሁለት ጠጣሽ? ሁለታ ሁለት ነው። ከስ አይታችሁ። በቃ ሳይበቃሽ ሁለት አንዱ በቃሽ ሁለትም በቂ ነው። ሁለትን የጠጣሁት ሶስተኛ የጠጣ ወይስ በቃ ጋይ ስታርት አፕ አድርጊና፣ እያበዛሁ ነው። ጥዋትም ሶስትን የጠጣሁት ይበቃኛል። ቅድሜ ከሰዓት